ሰላም ናችሁ ውድ ያቤልና ነፂ ኢትዮፕ ተከታታዮቻችን። ዛሬ እንግዲህ ከነጽ ጋር አይደለም የመጣውስ፣ እንግዲህ ከወንድሞቼ ጋር እንደ ማሰብ ትችላለች። እንግዲህ ነጽዬ እንደነክ፣ እንዴት ነህ? ደስ ብሎኛል። ኛም ጎራ በመከታተል በመቀላቀል ደግነቱ ለቅቶት እንዳላረከው እናውቃለን። ተመልካቾች ተምብላይ ላይም አይታችሁታል። ዛሬ እንግዲህ የመጣንበት ትልቅ ጉዳይ እንግዲህ አቤልም እዩብል ፍራንክ ልናደርገው ነው። አሁን ባለፈው በነብሰ ስጋቹ ነበር የተጫወተው። ስለዚህ አሁን በጣም በጣም ይሄ ቋንጣ የመሰለ እባብ ይዞ መጥቶ እውነት ነው። በቃ እዚጋ እዚጋ እየቆሰቆሰኝ እባብ እየመሰለኝ ነው አላለሁ። ማርያምን፣ አንገቴን ገረፍኩት። በል እየመጣብኝ ነው። ደግሞ የሚባነነው ነገር አለ ደንገጥ ስለሚል ይባላል። እኔ በጣም ይከብዳል። እና አባት ተመልካቾች ነው። አይ ለማንኛውም ረዱን። ያው መቼም አዲስ ሙሽራ ናት ብዬ ነው እኔ ፕራንኩ ምን አስተማረብት ብሎኝ፣ አባቴን በጣም ያደነኩት በቃ አለ። አባትነቱን እዛ ጋር ያሳየው ይሄ ፍርሃቻን አይደለም ከልጇ አጠገብ አሁን ደፈርኩ ደፈርኩ ሲል አባት እዛ ጋር ፈረቻለው አላለም። እባብ ቢፈራም ገብቷል። ፈረቻለው ፈረቻለው አላለም። በቃ አባትነቱን ጀግንነቱን በቃ አንተም ለልጄ እኔም ለልጄ በጣም ብዙ ነገር አሳይቶኛል ያባቴ እዛ ጋር ፕራንክ መሰራት ማለት ነው። በጣም ትክክል ግን፣ ዛሬ ወደ መጣንበት ጉዳይ በጣም ደስ የሚል ነበር። ግን የኖ እንግዲህ ለማንኛውም ዛሬ እንግዲህ የመጣንበት ጉዳይ ምንድነው? ኖርማል አቤል እንግዲህ ለስራው የሚሆን አጋዥ የሆነ አልተደወለም። አጋዥ የሆነ ሲደውሉ ግን እንደምን ነው፣ ከተገለበጠ እንኳን አናየውም። አይ ይሄ በቃ ምንም አያሳስብህም። ይሄ ስልክ ምን አለው መሰለህ? ቫይብሬት ሲያደርግ ራሱ ሲጠራ ራሱ ይሄ እንዲህ እያደረገ ነው። ደግሞ በዚህ ስልክ ራሱ ኦርደር ከተቀበልክበት በቃ ጸድቋል። ስራው ስራው ጸደቀ። በቃ ምክንያቱም ሲሆን ኦርደር ምናምን ነገር እነሱ አለ የሚሉ ሁሉ አውቶማቲካሊ ከነሱ አካውንት ራሱ ይሄ ደሞ ጭንቅላትና ጭንቅላቱን እንደዚህ ይልካል ማለት ነው። እንደ ለናንተ መለካለው ማለት ነው። እሺ፣ ተገናኙ ተገናኙ እንደዚህ ማለት ነገር ግን አቤልን አሁን ስለዚህ ሞባይል ስለ አይፎን እንግዲህ፣ ብዙ ጊዜ የተጠቀመው ሳምሰንግ ነው። አሁን እንግዲህ አይፎን እንዲጠቀም ነው እና እንዴት ነው ኮርሱ? አዎ በጣም ከባድ ነው። አሁን ክፍያውን በምን አይነት መልኩ ነው የሚፈጽምልን እንዴት አድርገን ነው የምናስረዳው የሚለው ነገር በጣም አስቸጋሪ ነው። ግን ስለሆነ ለመናገር ለስራ በጣም ይረዳሃል። በተለይ አሁን ዘመኑ የሶሻል ሚዲያ ዘመን ነው። ስራዎችህን ጥሩ ጥሩ ቪዲዮዎችን ጥሩ ጥሩ ፎቶዎችን አንስተ የሰራቸውን ጽድት ጽድት ያሉ ያገር ባሉ ስራዎች፣ ዲዛይኖችን ያው ምን ይፈልጋል? ፎቶ ይፈልጋል። እርግጥ ለፎቶ ዮ ፒክቸር አለ። በተጓዳኝ ግን ዮ ፒክቸር የማይገኝበት ሁኔታ ላይ ሲገኝ የቅርብ ጊዜ ስልክ አፕል አዲስ አሁን ሳምሰንግ ስገዛ ዝም ብለ ተከፍተዋለ ምናምናም። ዝም ብለ ሳምሰንግን በምጠቀም ሰዓት እግዚአብሔር ይመስገን ረጅም ጊዜ የዩቲዩብ ቪዲዮ የሚቀረጸው እኔ ስልክ ነበር። በሳምሰንግ ስልኬ ቆንጆ ስልክ ነበር፣ ሳምሰንግ የምጠቀመው ያው አይፎን ደግሞ ትንሽ ገብተዋል የተሻለ ስለሆነ ነው የተሻለ ነው ማለት እንትኑ እራሱ ደስ ይላል። ሶስት አይን ደግሞ ትወዳለህ አያማ ነው ይላል ወንድ ለማንኛውም በጣም ደስ ይላል። እና አቤልን እንግዲህ ዛሬ አብረን ሄደን ያው የደስ ደሱ ገና አልጋበዘንም ስልክ ገዝተንለታል እና፣ ሶፍት ግን ከተቻለ ሶፍት እየያዝክ አቧራ ሲኖር ከስልክ ከስልክ ውለው አይደክምብህም። ስልኩ ጥሩ ይሆናል። በቃ ምንም ለነቀላ እንዴት አደረገ? እጁ ላይ ሆኖ ቢወርቅበት ወይኔ፣ ወይኔ ግቧለ አሁን እዩብን እንጠራዋለን። ምንጠራበት ምክንያት ምንድን ነው? እኛ ያሰብነው ምንድን ነው? አሁን ይህንን ሞባይል እንግዲህ ገዝቶታል። በአጋጣሚ ደስተንለታል። አብረን የገዛ ነው። የተወሰነ መዋጮ አለ። ለስልክ ደሞ መዋጮ ነው። ብዙ መቀበል አብረን ግን አብረን እንሄድ ነው አድክመናል በጣም ቀላል አይደለም የደከመነው ድካም ቀላል አይደለም እና ዛሬ ስልክ ገዝቷል እዮብ ሁልጊዜ ስለ አይፎን እና ስለ ሳምሰንግ ሲያወራ በጣም ውድ ይዝበታል እዮብም ወደ አይፎን የመጣው አሁን ነው ቅርብ ጊዜ ነው ያው እኛ ቤት ውስጥ አይፎን የምጠቀመው እኔ ነበርኩ። ያው ይችን ምን መቼ ነበር አፕል ምለው እኔ ገብቷል። ይህ አሁን ዘመን አመጣሽ ስሙን ስለማላቀ ገብቷል። እኔ አፕል ነው ምለው። ግን ብዙ ጊዜ ሳምሰንግ አፕል ያደርጋል መሰለህ ብዙ ጊዜ ማለት ነው። አፕሉን ይገዛና ያመጣውና ሳምሰንግ ላይ ማለት ነው በፕላስተር ምን ጠመጥመው እና አለፋህ መጠቀም ትችላለህ፣ ምንም ጥያቄ የለውም። እና ዛሬ እንግዲህ ፕራንክ የምንሰራው እንግዲህ ያው እኛ ወንድማማች እንግዲህ በጣም ተጫውተንበታል። መቼ ምን እየተባበርን ያለነው በሚቀጥለው ደግሞ አደራችሁ አደራችሁን ደግሞ ድጋሚ እንትን እንዳትሉት። ለማንኛውም ይህን ስልክ ከአቤል ጋር በጣም ብዙ ጊዜ ሙድ የሚያያዙት በስልክ ነው። መቼ ነው ከአይፎን የምትገባው? በጣም ስታንዳርድን ምናምን ይላል በቃ ያው በደሞ ትንሽ ትንሽም ልጅ ነው በእድሜም ታናሽም ስለሆነ በጣም ነው ሙድ ለመያዝ የሚሞክር ዛሬ እኛ እሱ ላይ ሙድ እንይዝበታለን ፕራንክ እናደርገዋለን ምን እናደርገዋለን ኦልሬዲ ወድቀው እንዳገኘሁ ካፌ ላይ እንግዲህ ስልኩ ወድቆ እንዳገኘሁት አድርጌ እና ደግሞ ምን ላደርገው ነው በቃ እየው የምን ምለው ወድቆ ነው ያገኘሁት ምን ላደርገው በቃ አይፎን ስልክ ነው ቆንጆ ስልክ ነው ካፌ ላይ ወንበር ላይ ተቀምጦ ነው ያገኘሁት፣ እና አይ ምን ነው ተነበቀ ለራሴ ነው ማደረገው ደሞ አልተከፈተም፣ ትላለህ ደሞ ገና አልተከፈተ ነው ስልክ እንኳን እንዳልደውልበት ኖርማል ራሱ ዝግ ነው። እና እንዴት ነው ይሄ ነገር ብለህ በጣም ትላለህ። እኛ ደግሞ ስለ ስልኩ ማብራሪያ አስተራ ስቲ ቼክ እናደርገው እንፈተው ምናምን ብለህ እንላለን። የበለጠ ደግሞ

ለዩ ምን ይሰራልታል? ፕራግ ስለሆነ ገዛ ለን ቢሆን የሚሆን ይመስለኛል። ችግር የለውም። የአንተን ስልክ ለሱ ስጠውና ይህንን አንተ ያዘው። በባቡ ሰርቶልኝማ እኔ ይሄ ምንድነው እዮብ ላይ የራሱ ያልሆነ እቃም በምን አይነት መልኩ ያስተናግዳል የሚለው ነገር ማየት ስለምፈልግ እኔ የራሱ ሆን መርጣለሁ።

ስፋለታለት አለ። እየወጣን ብንጠቀም እንደዚህ እየወጣን ብንጠቀም ስንፈልግ በልኩት ሰፋለት አለ። በቃ እንግዲህ ጋ ቆዳ መርካቱ በቆዳ ቢሆን ደስ ይለኛል፣ ጠንከር እንዲል እና ስክት ተደርጋ እንደ ድሮው ስልክ እንደ ስክት ተደርጋ እያወጣው እያወራው እዚህ ጋር መልሳት ሞር አግሬሲቭሊ በቃ ተወዳጅነት ይኖረዋል፣ ያስባሉ። ሌላም ሰው ደሞ አድቫይስ ላያገኝ ይችላል እና ለማንኛውም ካሜራውን ቦታ እናዘጋጅለት እና ወደ ዮብንም እየመጣ ነው። ደውልለት፣ ይመጣል ሊመጣ እሱ በአንድ ደውልለት። መምጫው እኮ እዚህ ቤት ቅድም ደውሎልኛል፣ እየመጣው ነው ብሎኛል። ለማንኛውም አዋጉቿ ነው ልንገዛ ስንሄድ ልንገዛ ስንሄድ ና ብየው፣ ና እንፈልጋለን ብየው

ምንግጠልሽ አንድ የሚገርም ነገር አለ።

ጠጣ እኔ አሁን ማኪያቶ ስጠጣ። እኔ ግን እንደ ሀሳብ ማለት ነው ማለት አሁን ጨዋታው ጨዋታ ነው፣ መቼም ግን ያው ተመካክረን የምናደርገው ነገር መልካም ነው። በእርግጥ አይፎን ትንሽ ሪስክ አለው። በጣም እስኪ ሰጠው። አልተከፈተም እኮ

ምን በተናገረ አምጣ ብሎ ምን መደወል፣ ስልኩ ጠፍቷል። ገብቷል፣ ስልኩ ጠፍቷል። እሱ እንኳን አያስታውቅም፣ ኖርማል። ማን ይገምታል እንደዛ ብሎ ብሎ ሰዎች እኔ አሁን እኮ ከዛ ከዛ ካፌ እኮ ከዛ ኦልሬዲ በቃ ሁለት ቀን ሶስት ቀን ላይ ደሞ ይከፈትና ይታይ፣ ወይ ስልክ ፓስዋርድ ካለው ወይ ምናምን ካለው ሰዎቹ እንትን ካለ ማለት ነው። አይ ያው አፕላይ ዲ ምናምን ይጠይቃል አይደል? ዝግ ነው ኦልሬዲ ሁለት ቀን ሶስት ቀን ማትከፈተውና የሚሆነውን ነገር ይለይለትም የሚል ነገር አለ። እሱማ ፎርማት መደረግ ይችላል እኮ አንተ ምትጠቀመው ከሆነ ፎርማት ተደርጎ ሙሉ ለሙሉ ደስ ይለኛል። እንደዛ ቢሆንም እንደዛም አስባለሁ። ሁለተኛ እንደው ሸጭም ደግሞ ለቤተክርስቲያን ነገርም ደሞ አስባለሁ። ግን ሞርን የሚያመዝንብኝ ለራሴ በተጠቀመው ነው። ግን እነሱ የራሳቸው ሀሳብ አላቸው።

ታላቅ ነኝ ግን በበጎ ሀሳብ ውስጥ ሊሆን ይችላል። ግን እኔ አሁን ወር እኮ ባገኝ እኛ በስራችን ባይዘው እኔ በጣም በጣም ብዙ ጊዜ ማለት ነው። ሱቅ ሱቅ ሱቃችን ላይ ስራ ቦታ ላይ በጣም ብዙ ስልኩን ጥሎ፣ ቦርሳውን ጥሎ እግዚአብሔር ይወስድ ይላል ማርያም እና ሁሌ ምድር የምናደርገው ኖርማል አረ፣ ቆይ እናውራበት። ግዴላችሁ ደስታ መግዛቱን ማበቃ ተመስገን እኮ በቃ በጣም ደስ ብሎናል። ይኸው እኛ ፕራንክ እናርግ ብለን የወዛጋ ካሜራ እኮ አርገን ወግ ማረግ እኮ ይዘናል እኮ። ለማንኛውም በቃ በጣም ደስ ይላል። ግን ብዙ ጊዜ በስራችን ቦታ ላይ ብዙ ሰው ረስቶ ይሄዳል። ስልክ ይረሳል፣ ልብስ ይረሳል፣ ያው ቦርሳቸውን ይረሳሉ ሴቶቹ። ግን ሁል ጊዜ እኛ በተቻለ መጠን በስርዓቱ ኢቨን እኔ አንድ ጊዜ ሀያ ሺህ ብር ነው በተለይ ሁለት ሁለት መቶ ብር የመጣ ጊዜ አንዱ አስር ሺህ ብር ነው ብላ እግዚአብሔር ነው ሀያ ሺህ ብር ሰጠኛለች ማለት አስር ሺህ ብር መስሏት ማለት ነው። ቁጥር ቁጥር ያው ሁለት ሁለት መቶ የሆነ ጊዜ በጣም አስቸጋሪ ነበረ። ከስታወሳችሁ ያው መጀመሪያ አካባቢ ላይ ማለት ነው ሰው እስኪ ለምደው ማለት ነው እና የሰው አቅና የሰው ገንዘብ ምንም ጥቅም የለውም እውነት ለመናገር መሆንም የለበትም። የተባረከ ፋብት የደከምክበት ነው እንጂ መሆን ያለበት እንጂ። በተለይ እንደዚህ ነገር በጣም አስቸጋሪ ነው እና የሰዋት ዛሬ የበላሁ ይመስላል፣ ግን ያንተንም ይዞ የሚሄድ ሰው የማይረዳ ዛሬ የሆነ ነገር ከር በረጎ ሊሆን ይችላል፣ ግን ነገ ትልቅ ዱብ ደምጽ ቢመጥ አብይ ሁሌ ለኛ የሚለ

ሌላ ሰው ነው እንዲከፍል ያደረገው ጓደኛው እንዲከፍል ያደረገውና፣ አንድ ሺህ ብር አሳልፈው ከፈለኝ ጓደኛው። ከዛ እኔ ከሄድኩ በኋላ ቴክስቱን አይቼ አንድ ሺህ ብር እንዳለፈ አይቼ ነው ተመልሼ ሄጄ ብር አንድ ሺህ ብር ላፊን የከፈልከኝ። ከሱ ጋር የተነጋገርኩት እንደዚህ ብር ነው አንድ ሺህ ብር አሳልፈ ከፍለኛ ብዬ መለስኩለት። ከዛ ይሄ ለካ ለሱ አልነገሩም። እንደመለስኩለት ያኛው ባለቤቱ ደውላ ስልክ ነው የገዛኝ ደውላና አንድ ሺህ ብር ላፊ ገብቷል። አስገባልኝ አስገባልኝ አይነት ነገር ገብቷል ስለሄድኩ ይዤበት ሄድኩ ነው የመሰለው። ኧረ ወንድሜ ነኝ ቅድም ከእሱ ጋር ተመልሼ መጥቼ እኮ ለልጁ ለራሱ አስገብቼለታለሁ አልወሰድኩም ምናምን ስለው እንዳንተ አይነት እንደ እንዳንተ አይነት ሰው ያብዛልን፣ በዚህ ምድር ላይ እንዳንተ አይነት ጥሩ ሰው እንዳንተ አይነት በቃ ሀቀኛ ሰው ያብዛልን ነገር ነው አይደኝ፣ እንደዛ ነገር አለኝና በጣም የሰው ነገርማ የሰው ነገር የሰው ሺህ ብር መጣም ቀረም ያጓጓል ለማንኛውም እንግዲህ ዛሬ እዮባን ትንሽ ቢሆን ልቧን ቀጥ ለማድረግ ሞክረዋል አሁን እኮ ነው ያየኸው ምንድን ነው አሁን አየኸው ለማንኛውም ዋናው ዓላማውና ሀሳቡ ምንድን ነው መልእክት፣ ለማድረግ የፈለግ ነው አንደኛ ወንድማችን ሀሳቡን ስናመጣው እስኪ ምንድን ነው የሚለው የሚለውን ለማየት ነው። ነገር ነገር ወንድማችን ከኛ ጎራ መቀላቀሉ የዛሬው ፕሮግራማችን ይሄን ይመስል ነበረ። ጥሩ አስተማሪ ነገሮችን እንዳገኛችሁ ተስፋ እናደርጋለን። አቤል እንኳን ደስ ያለ ሞባይሉ የምታሳይበት ለከስተመሮችም፣ ለአንተም ጥሩ ሜሞሪዎችን ጥሩ ትዝታዎችን የምታገኝበት እንዲሆነ እንመኛለን። ያው የምጠይቀን ጥያቄ ካለ ኮርስ እሱ ይሰጣል። ሁለት ወር ማለት ነው። በካርቶኑ ብንንቀሳቀስ ደስ ይለኝ ነበር። ያ ነበር። ምንም አያሳስብም። ህልሜ በመቀስ እንቁረጠውና፣ አይ እንደሱ አይደለማ እንደዛማ ከቨር ብቻ ሆነ ማለት ከዛ ግላስ የለውም። አሁን አንዱ እንደ ግላስ፣ አንዱ እንደ ከቨር እኮ መጠቀም ፈልጌ ነው ይኸኛውን። አንተ ደግሞ አንዱ እዛው ባልቻው። ሰላም ቆዩ። መልካም ጊዜ፣ መልካም ጊዜ ያው